ሁለተኛ አልጨረስኩም። ሁለተኛ ደግሞ ሁለተኛ ደግሞ ማለት ነው በተጠመቀ ሰዓት ከሰማይ ድምጽ መጣ ይላል፣ ይህ የምወደው ልጄ ነው እርሱን ስሙት የሚል ማለት ከሁለቱም ወገን እንዲሆን ነው ማስረጃው። ከጴጥሮስ ብቻም ሳይሆን ከሰማይም የመጣ ድምጽ አለ። ምን ይላል? ይህ የምወደው ልጄ ነው እርሱን ስሙት ብሎ ደመና መቶ ተመለሰ ይል ነው ከዛ በኋላ በእነዚህ በሁለት ምክንያቶች ለኔ ኢየሱስ ክርስቶስ አምላኪ ነው። ሁለተኛ ደግሞ የኖረው ሕይወት ይነግረኛል። የኖረው ሕይወት ማለት ብዙ መልካም ነቢያቶች እንዳሉ እኔም አንተም እንታመናቸዋለንና፣ እነዛ ሁሉ ነቢያቶች ግን ሞተው ቀርተዋል። ከዛ በኋላ ዳኒ ጣ አንተን ከማስረዳት ምናምን እሺ። እኛ እኔ ያስረዳኛል እኔ ያስረዳኛል። ጓደኛ እና ሌላም ጊዜ እና ሌላም ጊዜ የምናወራው ነገር ነው። ምንም የተለየ ነገር የለውም። ክፉ ነገር የማንነጋገርም። ካልተግባባን ይቀራል። ሳንግባባ ብዙ አመት ኖርናል። እና አይ አንዳንዴ ኮመንት ስታይ እንትን ያደርጋል ይሮሽ ሶሪ ይቅር ልምዱ ስለሌለኝ እና እና በሁለቱ ምክንያት ነው። በሁለቱ ምክንያት ለእኔ ኢየሱስ ክርስቶስ አምላኬ መድኃኒቴ ነው ሙላሉ እሺ በመጀመሪያ ዳኒ ማንም ሰው እንዳይነካው። እሺ አንድ ሰው እሱን ለማጥቃት እንዳትሞክሩ። ሁለተኛ ደረጃ ዳኒ የሕያው የእግዚአብሔር ልጅ ነው ማለት እና እግዚአብሔር ነው ማለት የተለያየ ነገር ነው። ስለዚህ የሕያው እግዚአብሔር ልጅ ነው። አዎ ትክክል። ለምንድነው? ነብይ ስለሆነ ራሱ ዮሐን ኢየሱስ ሲናገር ምን አለመሰለ? ዮሐንስ ወንጌል ምዕራፍ አስር ላይ ቁጥር ከሰላሳ አራት ጀምሮ እስከ ሰላሳ ስድስት አካባቢ ሲናገር ኢየሱስን አይሁዶች አጥብቀው ሲጠይቁት እናያለን። የሚውት አድርግና ዳን ንን እንዳይረብሽ አምስት መቶ ምናምን ሰው እንዳይረብሽ ድምፅ አለመስለ ይከኋላ ምን አለመሰለ ኢየሱስ ሲናገር መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው እኔ እግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ትላላችሁ አላቸው ስለሆነ ኢየሱስ መጽሐፍ ሊሻር አይቻልም እና አለ። ምንድን ነው የትኛው መጽሐፍ? አሁን በህጋችሁ እነዛ የእግዚአብሔር ቃል የመጣላችሁ ሰዎችን አማልክት ተብሏል፣ አምላክ ተብሏል። በነፍስ ወከፍ ማለት ነው። ለምሳሌ ዘጸአት ሰባት አንድ ላይ እንትና ምን ተብሏል? ማነው ሙሴ እግዚአብሔር በፈርዖን ላይ አምላክ አርግሽም ይያለው ለሽም አምላክ አርግ። አሁን ይህንን አስመልክቶ መዝሙረ ዳዊት ምዕራፍ ሰማንያ ሁለት ቁጥር ስድስት ላይ እንዲህ በማለት ይናገራል። በመጀመሪያ ቁጥር አንድ ላይ እግዚአብሔር በአማልክት መካከል ይፈርዳል። አማልክት የተባሉት ማናቸው ነቢያቶች ናቸው። ከዛ ወረደና ወደታች ምን አለ መሰለ ሁላችሁም የልዑል ልጆች ናችሁ። ነቢያትን ማለት ነው። የማን ልጆች ናቸው? የልዑል ልጆች ናችሁ፣ ሁላችሁም አማልክት ናችሁ በማለት እነሱ አማልክትም የእግዚአብሔር ልጆችን በመባል ተጠቀሱ ማለት ነውማ፣ ነቢያት ተግባባን። ስለዚህ ለዛ ነው ጴጥሮስም ምን አለው አንተ የህያው የእግዚአብሔር ልጅ ነህ አሉ። ኦ ትክክል ነው። ምንም አልተሳሳትም። ለምን ሌሎች የእግዚአብሔር ልጆች የተባሉ በጣም ብዙ ብትመረምር ብትፈልግ እንጂ አሁን እግዚአብሔር ልጅ የለውም። የሚወልደው የራሱ የሆነ ልጅ የለውም። ምክንያቱም እግዚአብሔር እኔ ትንቢተ ሆሴዕ ምዕራፍ 11 ቁጥር ዘጠኝ ላይ እኔ እግዚአብሔር ነኝ እንጂ ሰው አይደለሁም እና አለ። ስለዚህ እግዚአብሔር ሰው አይደለም። ስለዚህ እግዚአብሔር ከወለደም እንዳልከው እግዚአብሔርን ነው የሚወልደው፣ ግን አልወለደም። ችግሩ የባህሪ ልጅ የለውም አሁን የባህሪ ልጅ የለውም። ስለዚህ አሁን የባህሪ ልጅ ከሌለው የባህሪ ልጅ ታዲያ ከሰማይ የተሰማው ድምፅ ምንድን ነው? ይህ የምወደው ልጅ ነው አለ። አዎ ትክክል ነው። የምወደው ልጅ ነው ማለት ምንም ችግር የለውም። ስለዚህ አሁን አንጻራዊ ሆኖ በዛ ዘመን ላይ ኢየሱስን የሚወደው ልጁ መሆኑን ተናግሯል። ምንም ችግር ከአለም የሚወደደው ከፈለገ ግን የሚወደው ልጁ እንጂ እግዚአብሔር አይደለም ኢየሱስ። ተግባባን። የሚወደው ልጁ እንጂ ስለዚህ አሁን እዛ ጋር የተነገረው ማቴዎስ ወንጌል ላይ ይመስለኛል፣ ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 16 እና 17 ላይ ከሰማይም ድምጽ መሰማቱን ይናገራል። ያ ምንድነው የተሰማው ድምጽ? ያ የምወደው ልጄን የሚለው ነገር። ከዛ ሐዋርያ 10 ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ስለዚህ አሁን እዛ ስለ ቅባት ስለመቀባት የሚያወራ ነገር ነው፣ ተግባባ መንፈስ ቅዱስ በዛ ላይ እንደወረደና ኢየሱስ መቀባቱን የሚያሳይ ነገር እንጂ ኢየሱስ በራሱ አምላክ መሆኑን የሚያሳይ ነገር አይደለም። የእግዚአብሔር ልጅ መባል በራሱ እንደዛ አለ። እንደዛማ ከሆነ ከእግዚአብሔር ተወልደናል ይላል እኮ። ለየቱ ጋር ካልከኝ አንደኛ ዮሐንስ መልእክት ምዕራፍ አምስት ቁጥር አንድ ላይ ምን ይላል? ኢየሱስ ክርስቶስ ነው ብሎ ልባት፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ምንድን ነው አለ? ከእግዚአብሔር ተወልዷልና አለ። ማለት ከእግዚአብሔር ኢየሱስ ምንድን ነው ብሎ ሚያምን? ክርስቶስ፣ ክርስቶስ ምንድን ነው መቀባት ስለዚህ ኢየሱስም ማን የቀባው? እግዚአብሔር። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ዘዳግም ስድስት አራት ላይ እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው አለ። ኢየሱስም ይሄንን ቃል መልሶ ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 እና 29 ላይ ምን አለ? ከትእዛዛት ሁሉ ፊተኛ አይቱ ማንኛ አይቱ ናት ብሎ ጠየቀው፣ ከጻፎች አንዱ መጥቶ። ኢየሱስም መልሶ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ተግባባ ስንት ጌታ አንድ ጌታ ነው ይሄ አንዱ ጌታ ነው ኢየሱስን የቀባው ስለዚህ ይሄ አንዱ ጌታ ኢየሱስን ክርስቶስ ያደረገውን ኢየሱስ ኢየሱስን ክርስቶስ ነው ብለህ ስታመን ከእግዚአብሔር ትወለዳለ ማለት ነው ስለዚህ ከእግዚአብሔር ተወለድኩኝ ማለት እኔ እግዚአብሔር ነኝ ማለት ነው እንዴ ሲባል ኖ በጭራሽ አይደለም ተግባባ መወለድ ማለት በራሱ መፈጠር ነው እንዴት ካልከኝ ለምሳሌ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል ተራራ ይወለዳል የእግዚአብሔር ልጅ ነው ማለት ነው እንዴ ሲባል፣ አይደለም። ስለዚህ ምንድን ነው፣ ተራሮች ሳይፈጠሩ ማለት ነው። ተግባባን። ስለዚህ መወለድ የሚለው ቃል በራሱ መፈጠር የሚለውን ነገር ማን ነው የባህሪ መወለድን የሚለው ነገር አያሳይም። ተግባባን። ስለዚህ አሁን ይሄ ያው ሙግቱ ትንሽ አያስኬድም ዳን። ምናልባት ሌላ ለየት ያለ ነገር ካለ ኢየሱስ ፍጹም ሰው ፍጹም አምላክ ለመሆኑ አንድ መረጃ ካለ እሱን ብትሰጥ እንዳለ እንግዲህ ተማሪ ያለው ከሙስሊም ይማራል አለ። እሺ ጓደኛዬ እየተማርን ነው፣ ግን ይህን ስል ትክክል ነው አርጊመንት ማለቴ አይደለም ግን ብዙ ማላውቃቸው ነገሮች እየተማርኩ ነው፣ ስለሱም አመሰግናለሁ እ ኃጢአትን ይቅር የሚል ማን ነው? ኃጢአት ይቅር እንዲል። በጣም ጥሩ ጥያቄ ነው፣ ዳንኤል እየጠየቀው። እዚህ ጋር ኢየሱስ እኔ አምላክ አይደለሁም እንዳለ ታውቃለህ፣ እዚህ ቦታ ላይ ዛሬ ኃጢአት ተሰረልሃል አሉ በነገር ላይ እኔ ያን ያህል እንደውም የድሮ በድሮ እያስታወስኩ ነው የማወራህ ምክንያቱም ምን ሌላ ህይወት ላይ እንዳለው አንተም ታውቃለህ። ስለዚህ የሚበቃው ሰው አይደለም ግን ለመረዳት ምናልባት ዛሬ የምቀየርበት ይሆን ሊሆን ይችላል በጥሩ ማለት ነው። አንዳንድ ጊዜ ነገሮች የአንዱ ነገር መጨረሻውንና የሌላው ነገር መጀመሪያ ሊሆን ይችላል። ዞሮ ዞሮ እኔ ከዳንኩ በቂሽ ነው አይደል? አሁን ይቅርን የሚለው እግዚአብሔር ነው አይደል? ይቅር ሀጽያትህን ይቅር የሚለው እግዚአብሔር ነው። ዛሬ ሀጽያትህ ተሰረ ይችልህ ሲለው ደነገጡ። ሁሉም እዛ ጋር እንዴት ይቅር ትላልህ አልኩ። ለምን ይቅርን የሚል እግዚአብሔር ስለሆነ። እንግዲህ ከሁለቱስ ማለት የትኛው ይከብዳል? ይህንን ሽባ ከመተርተር ወይስ ይቅር ብያ። ምክንያቱም ይቅር ብያለው ብቻ ብሎ ቢተው ኖሮ አንደኛ የሱ ስራ ስለመሆኑ ይገልጣል። ሁለተኛ ደግሞ ሽባን መተርተር፣ የሞተን ማንሳት ሁሉ ነገር የሚችለው እግዚአብሔር ነው። ስለዚህ በሁለቱ ምክንያቶች ይናገራቸውን ያስነሳል። አሁን ይቅር ብያለሁ ከሕጽያት ሲራው ከምን ተነስቶ ይሄንን አደረገ? እስኪ አስረዳ። ይቅር የሚለው እግዚአብሔር ነው ካልከኝ፣ ኢየሱስ ደግሞ እዚህ ጋር ይቅር እንድ ሲል ይያየን ነው። እስኪ አስታርቃቸው በትክክል ዳኒ። በጣም የሚገርም ጥያቄ ነው የጠቀስከው። አሁን አንተ የጠቀስከው ጥቅስ ላይ እመጣለሁ። አሁን እመጣለሁ። ሐዋርያት ስራ ምዕራፍ አምስት ቁጥር 31 ላይ ይህን እግዚአብሔር አለ። ልባርክ ምና አለመጀመሪያ እናንተ በእንጨት ላይ የሰቀላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው አለ። ከዛስ፣ ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው አለ። ማን ነው ያደረገው? እግዚአብሔር። ማን ነው ኃጢአት ስርየትን እንዲሰጥ ያደረገው ከተባለ ራሱ እግዚአብሔር ነው የሰጠው። ስልጣን ይሰጣው ያ ስልጣን ሰዎች፣ ምን አለ፣ ልድገምልህ። ይህንን እግዚአብሔር ኢየሱስን ማለት ነው። እግዚአብሔር ለእስራኤል ንስሐን አንድ የኃጢአትንም ስርየት ይሰጥ ዘንድ ምን አረገው? ራስም መድኃኒትም አድርጎ በቀኙ ከፍ አድርገው። ስለዚህ ራስም መድኃኒትም ያደረገው ኃጢአትን እንዲያስተሰርይ ስልጣኑን የሰጠው ማን ነው? እግዚአብሔር ነው የሰጠው ስለዚህ ስልጣን የሰጠና ስልጣን የተቀበለ በምንም አይነት ሁኔታ አሁንም አንድ ሊሆን አይችልም። አሁን ወደ አንተ ለምጣ ጥያቄ ላይ ወደ አመጣኸው ላውጣለህና እሱን ጥቅስ ላውጣው። አንድ ጊዜ ኦኬ፣ ስንት ላይ ነበር ያደረኩት መሰለ አለ እዚህ ላይ ነው ያለው። እሺ ላውጣው። አንድ በጣም የሚገርምህ በነገራችን ላይ በጣም የሚገርመኝ ጥቅስ ነው። የጥቅስ እንደውም ኢየሱስ ስለራሱ የተናገረበት ቦታ ላይ በጭራሽ እኔ አምላክ አይደለሁም ያለበት ቦታ ነው። የሚገርማችሁ ነገር ኢየሱስ ለአንተ ብቻ ሳይሆን ለሁሉም የማሳየው ነገር ነው። ዳን አንድ ታገሰኝ፣ እያወጣት ነው። ለአንተ ያው ቤቱ የተፈቀደ ነው። ስለዚህ አሁን ዳኒ፣ መጀመሪያ ግን እኔ አንተን ትንሽ እንደው ማወቅ አለብህ እና ወንዱ ልጅ ታመልከዋለህ? ዳኒ ክርስቶስን ነው ምትለው? ወንዱ ልጅ እኔ ክርስቶስን አምላኬ። ወንዱ ልጅ ታመልከዋለህ? ምክንያቱም አዎ፣ እኔ ወንዱ ልጅ ለምንድን ነው ምትለው? ለምን መላኩ ወንድ ልጅ አይሞር እንድንግባባበት ምንም ነገር ወንደሆነን ሳለ ስም አለን እኮ። እሺ በቃ ለምሳሌ ኢየሱስ እሺ፣ ኢየሱስ ክርስቶስን አመልኳለሁ። ጌታ ኢየሱስ እሺ፣ ኢየሱስ ፍጹም አምላክ ነው ወይስ ሰው ብቻ? ማን ነው? ሰው ብቻ ነው? ፍጹም ሰው ፍጹም አምላክ ነው። የኔን መረጃ ከነገርኩህ መረጃዬን አትቀበለውም። ለምን? ምክንያቱም አንተ አታምንበትም በት ለምሳሌ ግን ቁጥር እንዳጠየቀኝ አንተ ታገዛለህ ጓደኛ ስለሆንን ጓደኛ ስለሆነ አንተ ታግዘኛለህ። ጴጥሮስ ምን አለው? እኔ የሰው ልጅ እኔን ማን ይለኛል ብሎ ሲል ምን አሉት? ነብይ ነው ይሉት ነበር ብዙ ብዙ ነገር አሉት። ግን ጴጥሮስ እናንተስ ማን ትሉኛል ያላችሁ ብሎ ስጠይቀው ምን አለ? አንተ ያው የእግዚአብሔር ልጅ ነህ አለ። የእግዚአብሔር ልጅ እግዚአብሔር ነው ብዬ አምናለሁ አይደል? አህያ ብቻ ነች በቅሎ የምትወለው እንጂ ሁሉም ሰው ውሻም ውሻ ነው የሚወደው። ምን የኔ ኔትወርክ ነው መሰለኝ ያዘኝ። አዲ ኦኬ፣ ወረድክ መስሎኝ እንደነገጥኩኝ። የሕያው የእግዚአብሔር ልጅ ነኝ ስላለ